እየሰማ ያለው ነው። ሶስት ቀን በፊት ነው ሀፕን ያደረገው፣ አይደለቱ እሱ ሲመጣ ሆስፒታል ነው። አሁን የት ይሆናል ሳስበው፣ እኮ አሁን ቁጥ ብዬሽ፣ ወላሂ እየዘገንነኝ ነው። ምን አይነት አስተሳሰብ ቢኖራቸው ነው ምን ይሳቅን፣ አስገቢው የትኛውሮሳይሳል ለይሳቅ አንድ ቁጥር ጻፍ ይሻል። ሰላም ሰላም፣ እንዴት ናቸው? እንዴት አደራችሁ? ሰላም ነው። እንዴት ናቸው? ሰላም ነው። ንአ፣ አልሐምዱሊላህ። በእሳት አደጋ ሞታለች አለች የተባለችው ልጅ ነገር፣ እስኪ እናንተ ጋር ምን እንደደረሰ እንድታሳውሩ። እንደውም መጀመሪያ ልጅቷ የተቃጠለች ቀን እኔ ጋር ነበር የተደወለው፣ ሪፖርት እዚህ አጅባን አካባቢ ከኦፊስ ነበረ የሄደችው እና ቁጥር ምናምን ተሰጥቶ የነበረ ኤምባሲ ኬዝ አመለከትኩ። ከዛ ሄዶ አይተዋት ነበረ እና ዘጠና አምስት ፐርሰንት ነበር ቃጠለዋ የሚለው ሪፖርቱ ራሱ ማለት ነው። ኢቨን የለበሰችው ኢጃብ ልብሷ ራሱ ላ ላይ ተቃጥሎ እንዳለቀ ምናምን ነው ሪፖርት ፖሊሶች እንትን ያሉት። መግባትም አይቻልም ነበረ፣ በርቀት ነበረ። ኮማ ውስጥ ነበረች። እና ምክንያቱ ደግሞ ፖሊስም እንትን እንዳለው እንደም ኬዝ ራሱ ልጅቷ ላይ ነበረ የተከፈተው። የሚገርምሽ ከጥንቃቄ ጉለት ጋዝ ተከፍቶ ነበረ እና ጋዝ ተከፍቶ አድሮ ልጅቷ እንደመጣች ነው የለኮሰችው። ሽታ እራሱ እንትን ይል ነበረ ሽታ አለውና ምን ነበረ ምንድነው የሚለው መሰለሽ ከጥንቃቄ ጉል ኬርለስ ኬርለስ ሆና ነው ምናም ብለው ነው ራሱ የተጻፈው ከይዙ አጋጣሚ እስከ ከትላንት ወዲያ ነው ሞተች ተብሎ እራሱ የተደወለው እንደዛ ነገር ነው ቤተሰብ ጋር ተደውሏል ፍኖ ተሰላም አካባቢ ነው ያሉት ቤተሰቦቿ እና ወደ አዲስ አበባ እየመጡ ነው ውክልና ለመስጠት ማለት ነው አስክሬኑ እንዲመጣልን ብለው እንትን ብለዋል እና ያለው ነገር ይሄ ነው። ግን አንድ ነገር አብዛኛው የእኛ ልጆች የሚሰሩበት ቤት ማለት ነው አብዛኛው አሰሪዎቻቸው ጋዙን ውጭ ነው የሚያደርጉት ማለት ዋና ጋኑ አይደለም ውጭ ፀሐይ ቦታ ላይ ዋና ሙቀት ያለበት ቦታ ላይ ነው ላይ ያ በርሜኑ በጣም ፀሐይ በሚነካው ሙቀት በሚነካው ሰዓት ልጆቹ ደግሞ እያንዳንዱ ሴትዮዋ የምታዛቸው ምግብ ሌላ፣ ህፃኑ የሚያዛት ምግብ ሌላ። እያንዳንዱ ምግብ ቢያንስ ጋዙ በቀን ሀያ ጊዜ ይከፈታል። ገባክ? እነዚህ ልጆች ተመላልሰው ሁሉም ልጅ በየፊ ነው ምግብ በጠየቀ ቁጥር ሻይ በጠየቀ ቁጥር ሄደው ጋዙን ሲከፍቱት ውጭ ሙቀቱ ስላለ ጋዙ ይፈነዳባቸዋል እንጂ አሁን ሁን አዲስ አይደለም። አንድም አለች እዘው ፉጀራ እኔ ነ ጄ በአካል አየኋት። እሷ እንደውም እ እሷ ይሻላል አሁን እየዳነች ነው። እንደዚሁ አንዷ አቡ ዳቢ ነው እግሯ ተቆርጦ የተኛች ማለች እና ምናምን አሁን ቤት ውስጥ ነው የፈነደው ኪችን ውስጥ ማለት ነው። እና ሴቱ የሚያስፈልገውን ነገር እንደምታደርግላት ቃል ገብታ ልናለች። በእኛ በኩልም ኬስ ተከፍቷል እና የቤተሰቦቿ ውክልና እየተጠበቀን ያለው አው ግን፣ ያለኝ እዚች የዱባይዋ ልጅ ላይ የከሰሱት የከፈቱት ክስ ሬሳ መላክ ላይ ወይም የመቀበር ሂደት ላይ የሚያመጣው ችግር አለ ወይ? ጀስት ራሳቸውን ሴቭ ለማድረግ ብቻ ይመስልሃል? ነው እንደዚህ አይነት ምንም እንትን የሚያመጣ ነገር የለም። ማለት ያው አንዳንድ ኢንሹራንስ ምናምን ስላለ የፖሊስ ነው ሪፖርቱን የከፈተው ይመጣሉ አይደል፣ ፖሊሶች መጀመሪያ ያው ነገር ሲያደርግ እዛ ላይ ነው እንትን የተባለው እንጂ ምንም የሚደርስባት ነገር የለም። ምን ያደርጋል? አዎ፣ ግን ኢንሹራንሷ ሁሉ ነገሯ ግን ሊከበርላት ይገባል። እሱ ግድ ነው። አዎ፣ እሱ መጀመሪያው ውክልና ቤተሰብ ቤተሰብ ቤተሰብ ሙሉ ውክልና ይልካል። ከዛ የህይወት ኢንሹራንስ አለ እሱ ግድ ነው። ከዛ በኋላ ነው የጠበቅን ነው ያው ሙሉ ውክልና የግድ ያስፈልጋል። ከቤተሰቦቿ ሰዎች እና ሰኞ ብለዋል፣ ነገ ነው ኢንሻአላ፣ እየጠበቅን ነው እንጂ ያው ስንት ነው? ኦኬ እዚህ ጋር ያላችሁ 2200 ሰዎች ከላይ የምታዩት የእሱ የሚለውን አካውንት ፎሎ አድርጉ። ችግር ሲኖራችሁ ዳይሬክትም ኮንታክት ልታረጉት ትችላላችሁ። በአጋጣሚ እኔ እሱ አድራሻ ብቻ ስላለኝ ነው። እነዚህ አዲስ ኮሚኒቲዎች ይመስሉኛል። እኔ አዲስ ኮሚኒቲ ብዬ ነው እኔ ጋር ሴቪ ከኛ በላይና ከኛ በተመሳሳይ ሁኔታ በየቦታው እየተንቀሳቀሱ ያሉ ልጆች ናቸው። እንደ ድሮ ገና ለገና የሚሰማን የሚደርስልን የሚያግዘን የለም ብላችሁ አትዘናጉ። እኛ እንኳን ስናጠፋ እየመጡ እየወቀሱን፣ እየመከሩን አብረውን በጣም እያገዙ ያሉ ሰዎች ወደ እነሱም ማጋሯቸው ወደ ኤምባሲ ድምጻችሁ እንዲያሰሙ፣ ኢሳቅን ፎሎ አርጉት። ሁላችሁም የሚጠቅም ሰው የመንግስት ኤምባሲ ኃላፊዎች ሲመጡ ፎሎ አድርጓቸው። አሁን ሁለት ሺ ሰው አላችሁ፣ ፎሎ አድርጉት። ሁለት ሺ ሰዋችሁም ሁላችሁም ፎሎ አርጉት። ይሳቅ የሌሎች ጓደኞችንም ቁጥር ስጠን። ለምሳሌ እኔ ካላንተ ቁጥር የማንም የለኝም። ችግሬ ለመሆን በዋትሳፕ ትልክልሻለው። ለሊት ላይ መሲ፣ ፎዚ፣ ነጁ። ከዚህ በፊት የሆነ ስራ ላይ ለሊት ላይ እኛ ስንሄድ አግኝተናቸዋል። ሁሉንም ለልጆቹ ነው ተመሳሳይ ትብብር እያደረጉ ከእኛ በላይ ደግሞ ያው ድምጻቸውን እነሱ ቅርብ ስለሆነ ላይ ኤምባሲ

ቸግሬ ለምን እኔ ማስቀምጠዋለሁ ጋር ያለሽ ፎሎ አድርጉት። አንድ አጉ አረ ተመስገን። ዛሬ ሰማችሁ፣ ፎሎ አድርጉ ስትባሉ ግን እግዚአብሔርን ኢሳቀኔን ምን እንዳናደደኝ ታውቃለች። ገና ለገና ኢንሹራንሷ እንዳይከበርላት የሞተን ሰው ይከሳሉ። ሰው ግን ክፉ ነው። ቢያንስ ትሪ ድንገት ቅዝፍ ስትሰራላችሁ የነበረ ልጅ በመቀዝፈት

እዚሁ ማን ማን ቤት ነው? ሳራ ናት መሰለኝ ነግራን፣ ሂደን ነበር ፍጀራ ራሷ እንኳን አሁን እየዳነች ነው። አንዷ ደግሞ ወደ ሾክ ቦክስ ሲቲ ነው፣ ስለዛ ነው የወሰዷት። እግሯ ተቆርጧል፣ ይገርምሽ። በዚሁ በእሳት በጋዝ ፍንዳታ ማለት ነው። አዎ። እስቲ የነጣቂ አድርጉ ስፔሻሊ ጋዝ ውጭ እንትን ነው መጀመሪያ ያልሽ። ብዙ ጊዜ ይረሳል እንደዚህ አይነት ነገር። እና መጀመሪያ መስኮት አሁን እዛ ሪፖርቱ ላይ የሚለው መስኮት መክፈት እንደዚህ መጀመሪያ ሰው ልጆች እንዲህ ወደ ኩሽና በሚገቡበት ሰዓት በሮችን መስኮቶችን ከፍቶ ለተወሰነ ደቂቃ ቢጠብቁ ለምን አይታወቅም። ይረሳል ሰው ስራ ላይ ስለሚውል ደግሞ ስለሚውል፣ ያው የአረብ ቤት እንደሚታወቀው ነው። ሁሉም አንድ ሰው ሄን ያዛል፣ አንድ ሰው ሄን ያዛል። የመዘናጋት ነገርም ስላለ በተሻላችሁ መጠን እንደው ብትጠነቀቁ፣ በዛ ላይ አሁን ሙቀቱም አለ እንደምታዩትም እና በጣም ችግር ነው። ፈጣሪ ይጠብቀን። ቢያስ ምክንያት ማን ነው? እንደዚህ እንደዚህ አይነት ነገር ላይ ጥንቃቄ ብናረግ። ይሳቅም ፎሎ አድርጉት፣ ነጁንም፣ ሙኒትንም ሁሉንም ፎሎ አድርጓቸው። አው ግን ይሄ ነገር ተደጋገመ፣ ታውቃለህ። ባል ያል ባለፈው አመትም እንደዚሁም አቡዳቢ ላይ ምናምን እንደዚህ ጋዝ በጣም ተደጋገመ። ስለዚህ ግን አሰሪዎቻችሁን ጋዙን ኤሲ ወደ አለበት ጋ ይምጣ። ቅዝቃዜ ካለ ታውቃለህ ነዳጅ እንት የመርጋ አሁን ሲተፋፈን ነው ገብቶሻ። ተዘግቶ ኩሽናው እንዲ ተዘግቶ ሲቀመጥ ሜቢ እንኳን እንደተባለው ተረስቶ ተከፍቶ ሲሆን ሽቶ ራሱ አሁን መኪና ውስጥ እኮ አንዳንዴ እንዲ ሲጋራ የሚያጭሱ ሰዎች ሽቶ ነፍቶ ላይተር ሲለኩሱ እንትን ይላል። እሳት ይፈጥራል። መጥፎ ነው እና ይሄ ደግሞ ስለሚታፈን በቃ ይፈነዳል። ቤቱ ሞልቶ ነው የሚቀመጠው ዶክተርሻል መውጫ ካጣ እና ስነ እንዲ ጥንቃቄ የሚደረግ የሚል እኔ እንላው ነገር ነው። ላይ ሪፖርቱ ላይ በግምት ን ሰዓት አካባቢ ይላል ቃጠሎ ላይ ተበላይ ሰዓት ነው። ያ ያ መጀመሪያ ነው። ጋኔ እንደውም ከቢሮ አካባቢ ደውሎ ሊነበረ ወዲያው ሪፖርት አቀረብኩኝ። ከዛ በነጋተው ሄዱ። ሲሄዱ ቆይ ልብሷ ላይ ላይ ምናምን እንዳለ ላይ መ አሁን እንደ እንትን ከተሄደ እንደ ህግ ከታየ አሁን የተነሳው እንትን በጭራሽ ከህግ አግባብ ተቀባይነት ሊኖረው የሚችልበት ምክንያት የለም። አንደኛ ሁለተኛ ነገር ደግሞ ማለት ነው ፖሊስ ሪፖርት ሲያቀርብ ፖሊስ ሪፖርት ላይ ስንት ሰዓት አካባቢ ቃጠሎ እንደተነሳ ሪዝኑን እና ደግሞ ሰዎቹ ነበሩ ወይ ቤት ውስጥ ነበሩ ወይ ከእሷ ጋር የነበሩ ሰዎች ካሉ እነዚህ ሁሉ ይጠቀሳሉ። እና ትንሽ የሆነ ኮንፊውዝድ የሚያደርግ ነገር ነው የሆነብኝ። አዎ ሰዎቹ አሉ፣ አሰሪ አለች። ያው ሴትዮዋ ናት የደወለችው አምቡላንስ ጋር እዚህ ሻርዚ አካባቢ እኮ ነው የተወሰደችው። ሙሉ ሰው ነ በቃ አውረድ እሳቱ ወደ ውስጡ አገብቷል

ኬዝ እነሱ ኬዝ ሲከፍቱ የፖሊስ ሪፖርቱ የግዴታ አስፈላጊ ነው። እና እንዴት አሁን ዘጠና አምስት ፐርሰንትደረሰበት ሰው ነው ኬዝ ለመክፈት አያስችላቸውም። ለማለት ፈልጌ ነውልጅ ኬዙ ምን መሰለሽ፣ ይቅርታዚ ተደውሎ በሚመጡበት ሰዓት ያው ፎረንሲ ምናምን ምርመር አላድም እዛ ላይ ነው የሚጻፈው። እና አሁን ሰኞ ይመጣል። ውክልናው እየተጠበቀ ስለሆነ ነው እንጂ ሙሉ ይሰጣል እኮ ሙሉ እዚህ አንድ ልጅ አለ ምናምን አሉ። አለን አካባቢ ነው የእሷ ዘመድ ነገር ነው እና ያት የፖሊስ ሪፖርቱ ኤምባሲዎች ጋር አለ ማለት ነው። ይመጣል ሁሉ ነገር ገና ውክልና ሲመጣ እሱ ተያይዞ ነው አስክሬ ለመላት ራሱ ይሰጣል። ለቤተሰቦቿ የሚሄድ ሙሉ ምርመራ ሙሉ ምርመራ ከዚህ ወንደው ነገር አንድ ላይ ተያይዞ ነው። ያ እኮ እኔም ይሄንን ነው እያልኩ ያለሁት እንደዛ ከሆነ ገና ብዙ ማናቃቸው ነገሮች ይኖራሉ ብዬ አስባለሁ የለሽ ሐሳብ ገብቶኛል ኢቭን እንኳን ፖሊስ ኬዝ ለመክፈት የሚያበቃው ነገር ቢኖር እዛ ከደረሰበት ሰዓት ጀምሮ ያገኛቸው ማስረጃዎች በቂ ሊሆን ይገባል ኢቭን ኩሽና ውስጥ ለመጨረሻ ጊዜ ማታ ማነው ገብቶ የወጣው ከሚለው ሰዓት ጀምሮ ጋዙ ጋ ማን ነበረ ከሚለው ሰዓት ጀምሮ ነው በጣም ለመክፈት የሚያቀርበው ያለምንም ማስረጃ ሊያደርግ አይችልም። ገና አሁን ብዙ ያልታወቁ ሪፖርቶች መረጃዎች አሉ ማለት ነው። ለዛ ነው እነዚህ እንደኔ እንደኔ አሁንም ፉል ሪፖርቱን ሳናቅ በዚህ ጉዳይ ላይ መነጋገሩ ተገቢ ነው ብዬ አላስብም። ምክንያቱም በደንብ ሪፖርቱን እንዳለ ማወቅ አለብን። ያስከሳታል፣ አያስከሳትም እሱን በደንብ ማወቅ አለብን ብን እሷ ብቻ ተጠያቂ ልትሆን ትችላለች ወይ ወይስ ደግሞ የቤቱ ባለቤቶች ማስተካከል ያለባቸውን ነገር በቸልተኝነት ባለማስተካከላቸው ምክንያት አደጋው ደርሷሉ የሚለው ይታያል። በጣም ብዙ የሚታዩ ነገሮች አሉ እና ደግሞ እነሱ እንደ ኢንሹራንስ ላለመክፈል ብለው ብቻ ክስ ቢመሰርቱ እንኳን ክስ ክሱ ተቀባይነት ያገኛል ወይስ አያገኝ? የሚለውም እሱም መታየት አለበት። ዝም ብለን አሁን እዚህ ጋር ተናግረን ተናግረን የሚቀር ነገር መሆን የለበትም። ሶሻል ሚዲያ ላይ ሁል ጊዜ የሚወራ እንጂ የሚፈጸም ነገር ከስንት አንድ ነው የሚታየው። ስለዚህ ይሄ የሰው ህይወት ነው። ይቅርታ፣ እኔ በንግግር መሃል በቃላት ካስደበርባቸው ሶሪ

እሱ እንግዲህ መሲ አሁን ውክልና ተልኮ እዚህ ያለው ልጅም አይችልም። እንደተባለው ልጁ ራሱ አልችልም ምናምን ያለው ገብቶሻል። አለን አካባቢ ካምፓኒ ነው መሰለኝ የሚሰራው፣ እና እሱ ወደ ኤምባሲ ነው ውክልና የሚሰጠው። እሱ ራሱ ማን ነው ፕሮሰሱ እንዲጨረስ እንግዲህ እዛኔ ይመጣል። ችግር የለውም። ያለውን ነገር ነግርሻለሁ። ወይ ለሙኒክ ወይ ለመሲ ደውል። ልጅ ነው ማለት ከፊሏ ነው ዘምርነነውም አልልም ግን ሪፖርቱ ዞሮ ዞሮ እናንተ ጋነው አመጣሳትነው። እንግዲህ ያለውን ነገር ማወቅ ይቻላል። ሌሎቻችሁ እራሳችሁን ጠብቁ ባካችሁ። እመን አሁን የተወዛገብኩት ደግሞ ሰዎቹ አይደለም ፋይሉን የከፈቱት ፖሊስ ራሱ ነው ሲባል፣ ፖሊስ ምን አይነት መረጃ አግኝቶ ነው ከምን ተነስቶ ነው እሷ ላይ ከችልተኝነት አንፃር ፋይል ሊከፍት የሚችለው የሚለውን ያሳ እንደዛ ሊሆን አይችልም። ለምን ብለሽ ብትይ ፖሊስ ኬዝ የሚከፍተው ባለቤት ወይም ደግሞ በዙሪያ ያሉ ሰዎች በሚሰጡት መረጃ ላይ ተንተርሶ እንጂ ራሱ በራሱ ተነሳሽነት ዝም ብሎ የሚከፍተው እንትን የለም። ስለዚህ የተሰጠው መረጃ ነው። ጋዙን ተለኩሶ አትለኩሶ ምን የሚያውቁት ነገር አለ። በሳት ለኩሰው ለኩሰው ተኝታ ነው ብለዋቸው ሊሆኑ ይችላሉ። እንደዛ እነሱ ስላሉ ብቻ እኮ ነው መክሰስ ራሱ ፋይል መክፈት ራሱ እኮ አይቻልም። ግዴታ መረጃ ያስፈልጋል። በምን አይነት መልኩ ነው እንደዚህ ፖሊሶቹን ሊያሳምኑ የሚችሉ? ፖሊስ ሊያምን የሚገቡ መረጃ ሲይዝ ነው እዛ ቤት ውስጥ ገብቶሻል። አትሊስት ካሜራ እንኳን ካለ በጣም አሪፍ ነው፣ ግን እነሱ ባሉት መረጃ ብቻ አንድ ፋሚሊ የሚኖርበት ቤት ውስጥ መሲ ስንት ሰው ገብቶ በሚወጣበት ኩሽና ውስጥ እሷ ብቻ ተጠያቂ ሆና ልትከሰስ አትችልም። ለአንድ ሰው ስንት ነው እነዚህ ኩሽና የሚመላለሱ የሚመላ እንኳን በቀን እኮ ከአስሬ በላይ የሚለኩሱ ልጆች እኮ አሉ በደቂቃው ምግብ ሰዎች። አንቺ አስር ሺህ ጊዜ ብትጠነቀቂ ቤት ውስጥ ስንት ችልተኛ ሰው አለ ማይጠነቀቅ ሰው። የነዚህ ሰዎች ሰለባ መሆን የለባትም።

ያለው ነገር አሳውቅሻለሁ። ውክልና ነው እንግዲህ፣ ነገ እንደርሳለን ብለዋል። አዲስ አበባ ቤተሰቦቿ አዲስ አበባ ደርሷል እኮ አንሳው። አዎ ትናንትና ነበር ያሉት ትናንትና ነው ተሰላም እነስተናል ምናምን ብለዋል። ያው እስኪመጡ መኪና ምናምን ስለሌለ ዛሬ ቢደርሱም ዛሬ ስራ ስለሌለ ነገ ነው ሰሚዋል። ኢንሻአላህ ያለውን ነገር በቃ ነግራቸዋለሁ። ደህና ዋሉ። እሺ ጻቅ እና መሰግናለን አላህ ይስጥልህ። ቤት የምትሰሩ ሰዎች ሁኔት ልሰግድ ሄዳለች። ኦኬ ጋር ቤት የምትሰሩ ሰዎች እባካችሁ በተለይ በተለይ ደግሞ ጠባ ከሆናችሁ ሰዎች በተቻለ መጠን እራሳችሁን ጠብቁ። ጋዝ ስትከፍቱ ቀድማችሁ መጀመሪያ መስኮት በር ምናምን ክፈቱ። ማታ ላይ አይታወቅም ማታ ላይ አይታወቅም፣ ምን እንደሚፈጠር አይታወቅም። እናንተ ከወጣችሁ በኋላ ሌላ ሰው ገብቶ ጋዝ ሊከፍት ይችላል። ምንም የሚታወቅ ነገር የለም እና እንደው በተቻላችሁ መጠን በተቻላችሁ መጠን አንደኛ ጋዝ ስትከፍቱ ራቅ ብላችሁ ለመለኮስ ሞክሩ። ፊታችሁን አታስቀርቡ፣ ራሳችሁን ቅርብ አታርጉ። ሁለተኛ ነገር ደግሞ ቀድማችሁ በር መስኮት ምናምን ከፋፍቱ። በእርግጥ ቀደር ነው ማናችንም ከቀደራችን አናልፍም፣ ግን ደግሞ ጥንቃቄ ማድረግ የግድ ያስፈልጋል። እንደው ከቁጥርም ቢሆን አትጉደሉ። ባይኖራችሁ ምን ባይላችሁ ለእናታችሁ እናንተ ውድ ናችሁ፣ ለቤተሰባችሁ ውድ ናችሁ። ወላሂ በጣም ነው የሚያሳዝነው። በጣም ሳያልፍላችሁም ተንከራታችሁ ደክማችሁም የአንድ ቀን እንኳን አጥጋቢ እንጀራ ደናንትን፣ ፈገግታን ሳታዩ ማለፍ ቀላል ነገር አይደለም። በቃ ምንም ቢሆን ምን በሰላም ሀገራችሁ ለመግባት አላህ ያብቃችሁ። በቃ ራሳችሁን በምትችሉት ሁሉ ጠብቁ። ፎዚ ታውቂያለሽ፣ የውሸት ህይወት እንደሚኖሩ በጣም ሶሻል ሚዲያ ስታመማንጅኮ እጁ አብዛኞቹ መዳን ቤት ያሉት የውሸት ኑሮ እኮ ነው የሚኖሩት። ሳቃቸው የውሸት ምግባቸው የውሸት ድካማቸው የውሸት ልፋታቸው የውሸት በቃ መቤቴ መቼ ደስተኛ ራሱ እንደሚሆኑ እንኳን አያውቁም። በቃ ይሄ ሰው አሁንማ፣ ይሄ ቲክቶክ መጣ፣ በቃ እዚቹ ራሳቸውን እያዘናጉ ይኖራሉ። በቃ የደላቸው ይመስላሉ። የኔ የሚሉት ሰው እንኳን የላቸውም፣ ወላሂ የሆነ የራሳቸውን እንትን የሚያዋዩት ሰው የላቸውም። ጥያቄ ብጠይቂያቸው ኮዚ፣ መቼ ነው ለመጨረሻ ጊዜ በጣም ደስተኛ ሆነሽ ከልብሽ የሳቅሽው ብትይ፣ ብጠይቂያቸው፣ ቀድሞ እምባ ነው የሚወርዳቸው። ማልቀስ ነው የሚቀድማቸው። ይገነፍላል ውስጣቸው። ከልቡ እንዴት ናችሁ እስቲ ምን ላይ ናችሁ ብሎ የሚጠይቃቸው ሰው እንኳን ያለ አይመስላቸውም። እነሱ በቃ ሞቱ እኮ። እዚህ ያለ ያክስት ልጅ ያጎት ልጅ ውክልና፣ እኔ አይመቸኝም የሚባሉ እኮ ናቸው። እመቤቴ፣ ያጎት ልጅ ያክስት ልጅ ከዛ በላይ የሚቀርብ የለም አለ ውክልና፣ አንተ ወስደህ ከአስክሬን ላክ ስትይው እኔ ስራ ቢዚ ነኝ ማ ስትሰጪ ነው የሚወድሽ። ብራችሁን ሴቭ አድርጉ፣ ወላሂ ሴቭ አድርጉ። እኔ አሁን እዚ ኢትዮጵያ በመጣውበት ሰዓት ያየውት ጉድ መሲ፣ ጉድ እንዳይመስልሽ። አብዛኞቹ አብደው የምታያቸው ከአረብ ሀገር የመጡት ናቸው። ውክልና ስቲ ደግሞ አብዛኛው እዛ ሆነው ውክልና እየላኩ እዚህ ያላቸውን ንብረት እንዳለ ሙጥጥ አርግቶ ሲመጡ በድንጋጤ አቅላቸውን የሳቱ እንዳለ የምታያቸው መንገድ ላይ ሚስ አሁን አንዲት የመዳም ህመም ደውለሽ ከኢትዮጵያ ደውለሽ ሶቤት የምሰራጋ ጠይቀ እናቷ ትደውል እንዴነሽ? ደና ነኝ ማዬ። ራሷ ህመሟን ደብቃ ወይ ኮ ወይ ወገቧን ይዛ ነው የምታወራው ወይ ጭንቅላታ ወይ ፓራስታሙን ውጣ ነው ወይ ደግሞ ፀሐዩ ላበላበ አድርጓታል፣ ወይ የልጆቹ ጨዋታ ደንቁሯታል። ልክ ቤተሰብ ሲደውልላቸው ምንድን ነው የሚሉ ደናንኝ ማዬ፣ አልሐምድሊላ ደናንኝ እናቴ፣ እግዚአብሔር ይመስገን። አንቺ እንዴነሽ? ወዲያው የውሸት በቃ የውሸት ነው የሚኖር። ከዛ በተረፈ ደግሞ ይሞታሉ። ከዛ በተረፈ ደግሞ ይጎዳሉ። የአማራቸውን እንኳን አይበሉም። የአማራቸውን እንኳን አይለብሱም። ሰልባጅ ለብሰው ኧረ ተይ በመቤቴን አንዳንዴ ያላል። እራሳችሁ በቆበር ጠዋት ያረባ ሀገሮች ራሷ የምትኖር ያለች አይመስለኝም። ሁሉም በቃ ለሰው ለዘመድ ለቤተሰብ ለኔ በሉ ለኔ ማለት ጀምሩ ወላይ እናንተ ሲኖራችሁ ስትኖሩ ነው ሁሉም ይወዳችሁ የሚያከብራችሁ ወላይ ማያልፉ የሚመስሉ ጊዜያቶች ያልፋሉ ግን እናንተ ስትኖሩ ይዛችሁ ስትገኙ ከሌላችሁ የላችሁም ነው ወላይ የኔ የኔ ቤተሰቦች ይለያሉ የእኔ እንደ ፋሚሊዎች እንደዚህ ይለያሉ ምናም ብሎ ነገር የለም ሲኖራችሁ ብቻ ነው ሁሉም የሚወዳችሁ የሚያከብራችሁ የምሬ ነው ምላችሁ ብራችሁን ያዙ እራሳችሁን ጠብቁ በምትሰሩበት ቦታ አላህ ደግሞ ይጠብቃችሁ። እስከ መቼ ወላሂ ለራሳችሁ ኑሩ። እስኪ ለመጨረሻ ጊዜ ለራሳችሁ እናንተ ውስጣችሁን ለማስደሰት ያረጋችሁት ነገር ምንድን ነው? መቼ ነው ያረጋችሁት? ራሳችሁን በመስታወት አይታችሁታል? እንዶሚ የሚበልተው እኮ እነሱ ጠሩ እንዶሚ በልተው ቤተሰቦቻቸው ጋር ደውሎ በላችሁ ብሎ የሚጠይቋሉ። እነሱ እንዶሚ እየበሉ እመቤቴን አንዳንዴ በቃ እንደው በቃ ሁሉንም ጠራርጎ ባባራሩን የምትይበት ቀን የለም። በቃ ከዛ እዛው በቃ እናትሽም ድሃ ሆነ፣ አባትሽም ድሃ ሆኖ፣ ሁሉም ድሃ ሆኖ አብረሽ ከክሽን እያከክሽ መኖር